እብድ ፍቅር በተዋብ ምሽት ደምቆ በከዋክብት የጨረቃ ጮራ ባጌጠው ጥግ ላይ ውላሉን ጥላዎች የሚወዛወዙ በደራ እብድ ፍቅር ሰክረው ይናወዙን። ሰማው ጠጋብዬ ያምና ፍቅር ከስሙ አዲሱ ሲወጋ ስቀብጣ ጮልቄ አየሁኝ ርኩስ ፊት ሲዳስስ በጭልፊት አየሁ እርጉም ከንፈር ሲያበራ ተስሞ ግሞ ተጋግሞ አዳመጥኩኝ ወይኔ ፍቅሬ ያልኳት የኔ በጭልፊቱ ታቅፋ ስታዜም ስተንሳፋ ግዬ እንደ ኤርታሌ ጥፍሬን ለመዳፊ ሰርቶለት ቀዳዳው ቡጤን ሰንዝሪ አፍንጫን ጥሺ ላፍርጣት ስታዳ ምን እንደነገራት ምን እንዳላት እንጃ ድምፃና ሙቃቸው ጠቋራውን ሰማይ በሳቋ በራቸው አይቻ ታላውቅም እንዲ ተደስታ እንደ ጣፋ ብርታ አናለውን ቡጤን ማርኮ አስቆመኝ ሳቋ ዜግነት ይነሳኝ የወደድኳት ሔዋን በፍቅር ተሞልታ ብትስቅምን አስቆጣኝ።